ናኦድ እንግዲህ ቤዛን እንድታናግረው ቢለምናትም ምን ቢላትም ቤዛ ግን የሆነ ሰዓት ደብሮ ነበር። በዛን ሰዓት አገኘሁ አሁን ድብርቱ ስለለቀቀኝ ላይክ አልፈልግም አጠገቤ እንዳትደርስ ብላ ገፍትራ ትሄዳለች። ናኦድ ምንም በማያውቀው ነገር እያዘነ ይመለሳል። በዛ ላይ እህቱ ያለችበት ሁኔታ በጣም ያስጨንቀዋል። ሰላም፣ ጤና ይስጥልኝ ወድና የተከበራችሁ ወደ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? የእግዚአብሔር ይመስገን ሰላም ላይ ሁላችሁም በያላችሁበት ያላጠቁ ሰላማችሁ ይዘፍር ይበሉ ሙስሊም ወገኖችም ሰላም ብያለው። ሰላማችሁ ብዛ በያላችሁበት። ለዚህ ቻናል አዲስ የምትመጡ ቤተሰቦቼ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ደግሞ ቪዲዮውን በላይክ ጀምሩ። ዛሬም እንደተለመደው ሐረግ ቀጥይን ክፍል ይዤላችሁ መጥቻለሁ። እንግዲህ እነ ኦድ በተደጋጋሚ ቤቷ ቢሄድም ቤዛን ሊያገኛት አልቻለም። ስልክ ቢደውልም ልታነሳለት አልቻለችም። በአጋጣሚ እንግዲህ ቤዛ ወደ ነፂዮን ጋር እና ናታን ጋር ልብስ ልታደርስ ስትሄድ ከቤት ስትወጣ በበሩ አካባቢ ስለነበረ ያያታል። ከዛም አጠገቧ ተጠግቶ እንድታናግረው ጠይቃትም፣ እሷ ግን ልታናግረው አደለም ልታየው እንደማትፈልግ ትነግረዋለች። ቆይ እኔ ምን አደረግኩሽ? በማላውቀው ነገር ለምን ጥቀጭሚጥልሽ? እባክሽ፣ ለመጨረሻ ጊዜ አዳም ይችላል። ምንም የምናወራው ነገር የለም ካንተ ጋ። የሆነ ሰዓት ደብሮኝ ነበር፣ የሆነ ሰዓት ከፍቶኝ ነበረ፣ የዛን ሰዓት አገኘው። አሁን ግን ማንንም ምንም አልፈልግም። ከአጠገቢ ዞር በልልኝ እሱም ቢለምናትም ያግባባት ቢሞክርም ቤዛ ልትሰማው አልቻለችም። ከዛ እሱም እያዘነ የተናደደ ይተዋታል። እሷም እንግዲህ ልብሱን ይዛ ለጽዮን ትሄዳለች። ጽዮንም እውነት ይሄን ነው የምልሽ ቤዛ፣ ከዚህ ቤት ሉሊት ካላስወጣሸት ለአንድ ቀን እንኳን እዛ ቤት ማደር አልፈልግም። ባክሽ አሁን እንዲ ስለተናደድሽ ነው እንዲህ የምትናገሪ ባክሽ፣ ተይ ትላታለች። እሷም አይ ተናድጅ አይደለም በደንብ አስቤበት ነው እዛ ከሚያስፈራበት ቤት እዚህ የተሻለ ነው። ምሳሌ በቃ ስለተናደሽ ነው። ራሽን ጠብቂ። ትናትና ለናታን ደግሞ ለብሶ ልታደርስ ትሄዳለች ያለች። ከዛም እንግዲህ ወደ ናታን ሄዳ ናታንን እንደምንህ፣ ናቱ ሰላም የምትቀይረው ልብስ አምጥች ላለታለች። እሱም በጣም ተናዶና አዝኖ እቤዛ ላይ አፍጥጦ እያየ ቆይ፣ ለምን እህቴ ደህና ነች? እላለች አዎ፣ እዚህ እኮ ደህና ነች። ሳተኝ ነው የመጣሁት ብትኝ ልሂድ ነበር የምትለው ስትል ለምን ዋሻሽ ብሎ በጣም ይጮህባታል። ከዛ ከአንቺ በፊት ከደቂቃዎች በፊት ሉሊት መታ እህቴ እንደታሰረች ነግራኛለች ሲላት፣ በጣም ትደነቃለች። ያለህበት ሁኔታ እኮ ስላለ ነው እንደዚህ ያልነገርኩ ብላ ብታሳምነው ብትሞክርም እሱ ግን ሊሰማት ፍቃደኛ አደለም። በጣም ይናደድባታል። በጣም ሁለተኛ በደንብ አድርገሽ አደለም ልጠይቅኝ አጠገቤ እንዳደርሽ ማንንም አልፈልግ እህቴን እኔ እዚህ ሆኜ አስፈታሻለሁ ለእሷ መንገድ አላጣም ብሎ ያባራታል። ዲያናም እንግዲህ እናቷን እናታን እንዲያስፈታላት ብትሞክርም ስላልተሳካላት በስተ መጨረሻም ለባብሳ ስትወጣ ከወንድሟ ጋር ትገናኛለች። ከወንድሟ ጋር እያወራች እናትየውም ትመጣለች። ከዛ አይ እናቴ ታውቃለች፣ ነግሪያት ነበረ። የሆነ ሰዓት ፍቅር ይዞሻል ብለኸኝ ነበር አይደል? ትለዋለች። ወንድሟ አዎ ብየሽ ነበር፣ አዎ ይዞኛል። ታዲያ የያዘሽ ሰው ማን ነው? ምንድን ነው? ሲላት የያዘኝ ፍቅረኛ። እሱ ያፈቅርሻል? ሲላት አይ አሁን አይመቸኝም፣ ጊዜ የለኝም፣ ስራ ላይ ነኝ። ይህን ስጨርስ፣ አሁን ያለሁበትን ነገር ስጨርስ እንገናኛለን ነው የሚለኝ። እሺ፣ ለማንኛውም ቤቴ እንዳትጎጅ፣ ስትጎጅ መያት አልፈልግም። ግን ችግሩ ይህ አይደለም። ፍቅረኛ ያልኮ ልጅ ታስሯል፣ ማምን ማስፈች ብላት እሺ ልትለኝ ልሰማኝ አልፈለገችም እናትሽ እናቴ ይሄን ነገር ታውቃለች። እንግዲህ ከሷ ጋር ጨርሽ ብሎ ጥሏት ሊሄድ ሲል ሁላችሁንም አልፈልግም ብላ በጣም አዝና ጥላቸው ትሄዳለች ማለት ነው። ከዛም እንግዲህ ቤዛና ገኒ የፍራታና ገኒ እንግዲህ ስል ሊጠይቁ ይሄዳሉ። ከዛ ፂን ከጠየቁ በኋላ ገኒ እየባክ አንዴ ፂን ብቻዋን ማወራት ነገር አለኝ አንዴ ትሄድልን፣ የምታወሪያ ያትና እንግዲህ ምንላለው በይራሽን ጠብቂ ደግሞ ትወጫለች በቅርቡ ትራትና ገንዬ ትሄዳለች ማለት ነው። ከዛ እፍራታ እንግዲህ ይሄ ዛሬ ደስ የሚል ነገር ነው የሚነግርሽ ደስ የሚል ነገር ነው ያበርሽ ነው እያለቻት እያሰበች እያለ የመጠይቂያ ሰዓት አልቋል፣ እባካችሁ ተለያዩ ይሏችኋል ማለት ነው። ከዛ እንግዲህ እፍ እፍራታ እንግዲህ እስካሁን ይሄ ሁሉ ጊዜ አባካሽ ትነግሪ ነበር። በቃ ችግር የለም ጪ፣ ቀጣይ ስመጣ እናግርሻለሁ። ትራትና እንግዲህ ነገሩንም አስደሳሹን ነገር ሳትነግራት ይለያያሉ ማለት ነው። ከዛ ከገኒ ጋር ወደ ቤት ይመለሳሉ ማለት ነው። ከዛ እንግዲህ አቤል አቤት ተኝቷል። ከዛ አቤዛ ጋር ይደውልና ቤዛን፣ አቤል ድምፅሽ፣ ለካ ድምፅሽ እንደዚህ ግርማ ሞገስ አለው ይላል። ቆይ ማን ነህ አንተ? ማን ልበል? ማን ብለህ ደወልክ? ቤዛ አይደለሽም እንዴ? አዎ ነኝ። ከዛ ፂን በጣም እንደምትወጃት ታውቃለሁ። ታዲያ አዎ፣ ለምን? ምን ፈልገህ ነው ለምን ወደፈለገ ወደ ደወልኩበት ቀጥታ አትገባም? የፈለግከውን ነገር ለምንድ ነው የማትናገረው ትለዋለች። ከዛ ሱም ያው ፂ እንድትፈታ ትፈልጋለች ትላት። አሁ ፈልጋለሁ በጣም ደስ ይላትና አሁ ፈልጋለሁ ትለዋለች። ከዛ ብር እንድትሰጠው ይጠይቃታል። እሺ፣ ምን ያክል ብር ነው የምትፈልገው? ስንተ ብር ልስጥህ? ትላለች። ከዛ ለማንኛውም ለብሩ አሁን አስፈታትና፣ እናቱ ሲፈታ ብር ንሰጠሃለሁ ትላለች። አንቺ ብቻ ራ አንቺ ብቻ ብልጥ ይላታል። ከዛ እኔ ምንም አይነት ነገር ማንቀሳቀስ አልችልም፣ እንዴ ሆቴል ልገዣ ነበር እኮ እምልክ እሱን ነው ለሱ ሁሉ ነገር ስለጨረስኩት ብር የለኝም። ስለዚህ እሱ ሲፈታ እንሰጥሃለን ብትለው እሱ እንትኑ አንቺ ብቻ ብልጥ ብሎ ስልኩን ይዘጋል። ለካ የውሸትሽ ነው ወዳታለን ምትዩ አስመስከለካ በዚህ ሁሉ ማስመሰል ይላታል ማለት ነው። ከዛ እሷም ስልኩን ትዘጋብህ የራስህ ጉዳይ። እኔ ብቻ ነኝ የምትጨነቀው በእኔ ዙሪያ ማንም የሚጨነቅልኝ የለም ቤዛ ለራስሽ አንቺ ብቻ ነሽ ያለሽው ራሷን ታጽናናለች። ከዛም እንግዲህ ለካ ዝም ብላ ነው እወዳታለሁ የምትለው። ከዛ እንግዲህ ገኒና ኤፍራታ ወደ ቤት ተመለሱ። መንገድ ላይ ሲደርሱ ገኒዬ፣ በቃ የአንገቴንም የማስፈታው እዚህ ጋ ነው፣ ስለዚህ አንቺም ወደ ቤት ሂጂ፣ ባይሆን ቤት እንገናኛለን ትላታለች። ከዛ እንዲህ እንደዚህማ ብቻሽን ጥዬሽ አልሄድም ባይሆን ደግሞ አንገትሽ ሆነ ነገር ሆኖ ህመሙ ይነሳብሽ፣ እንዴት ትላታለች። አይ እዚህ ጋር ነው የማስፈታው፣ አስፈትቼ እኔም ወደ ቤት እሄዳለሁ። በዛውም አንቺ ዳጊን አይተሽ ወደ ቤት ትመጫለሽ ይሻላል ብለሽ ነው። ምናልባት ዳጊን አፍቆሽ ይሆናል። ሂጂና እዩ ትላታለች። ከዛም ገኔ እሺ በቃ አይቼ በዛውም መቀየሪያ ይዤ ልምጣ ትልና ይለያያሉ። ከዛ እንግዲህ ገኔ ኤፍራታን በርቀት እያየቻ ነበረ። ኤፍራታ ወደ ሐኪም ቤት ሳይሆን ሄደች ወደ ላቦተስ ገባቆይ ወደ ላይ በዚህ ነበር የምገባው አይደል ያለችው ወዴት ሄደች ነው እያለች ከርቀት ትኩር ብላ ታያታለች ማለት ነው። እንግዲህ ያው ገኒ እንዳታቀ የምትፈልገው ነገር ስላለ ብቻዋን መሄድ ስለነበረባት ያው አንገት ላስፈታ ነው ብላት ነበር ያሳመነችው። ገኒም እንግዲህ የትመለስ አትመለስ፣ ያው ቀጣይ ክፍል ላይ ነው የምናየው። ያለቀው እዚህ ላይ ነው ማለት ነው። ውድ ቤተሰቦች፣ የነበረው ቪዲዮ ዛሬ ይህን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጣይ እስከምንገናኝ ሁላችሁም በያላችሁበት ቸር ቆዩን። ሼር ማድረጋችሁን ግን አትርሱ። ቪዲዮውን ያያችሁ ላይክ አድርጉ። ላይክ ማታደርጉ ለምንድን ነው እውነት? ያው ትንሽ ዳታ ስለሚያስቸግረኝ እኔ ብዙም የጠየኳችሁ አይደለም። ነገር ግን ወዳችሁ ፈቅዳችሁ የምትከታተሉ ሁላችሁንም እጅግ አርጌ አመሰግናለው ማለት ነው።